ሰላምን ለማረጋገጥና ልማትን ለማፋጠን ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚያስፈልግ ሜጀር ጀኔራል አማረ ገብሩ አሳሰቡ። ከሰሜን ጎንደር ዞንና ከማዕከላዊ ጎንደር ዞን ከተውጣጡ ነዋሪዎች ጋር በዳባት ከተማ የህዝብ ለህዝብ የውይይት መድረክ ተካሂደዋል። አድኖ ማርቆስ ዝርዝር አለሁ። መድረኩ የአካባቢውን ሰላም በማረጋገጥ ልማትን ማፋጠን ላይ እያተኮረ ነው። በመድረኩ የተገኙ ነዋሪዎች ግጭቱ በየአካባቢያቸው የተጀመሩ ልማቶች እንዲቋረጡ፣ ተቋማት ከአገልግሎት ውጭ እንዲሆኑና ኑሮ እንዲወደድ አድርጓል ብለዋል። መስከረም ላይና ታህሳስ ላይ ነው የእኛ ድክመት የሆና ላይ ልጆቻችን ሲቀሩ ውብ ብለን አለመምጣታችን አሁን ግን እየጸጸተነን እኛም ብንሆን ዝም በማለታችን ተሳስተናል። ሀገር ላይ የሚዘርፍ ምንድን ነው? ሀገር ላይ በሬ ሲነዳ ጎረቤትን ብጠምጃ ሲወስደው ምን እያየህ ነው ነው ጥያቄ ምንሻን ሰላም አስከባድ መከላከያን ህዝብ ካረዳው እንዴት አድርጎ ነው ሊሰራ የሚችለው? እንዴት ነው ስላም ሊመጣ የሚችለው? አይተ ነው አናውቅ። በመቶ ሰላሳ ብር አንድ ኩባያ የሚያስገዙ ያለ እነሱ ናቸው። ልማት ተቋረጠ። በርበሬ አንድ ኪሎ በርበሬ ስድስት መቶ ብር ገዛል። አንድ ኪሎ ቡና ሰባት ነው ተወር ገባ በማ ነው በእነሱ የአገር ሽማግሌዎችና የሃይማኖት አባቶች እገታና ዘረፋ እንዲቆም ወጣቶች ወደ ሰላም እንዲገቡ በሰሩት ጠንካራ ስራ ለውጥ ማምጣታቸውን ጠቅሰዋል። በቀጣይም አጠናክረን እንቀጥላለን ብለዋል። ትምህርት ቤት ተዘግቷል። ማዳበሪያ ችግር ነው። አሁን በተለይ የእኛ ሀገር ወደ ጠዋ የሚባል ቀበሌ አለ። ያናገር ገር ያለ ማዳበሪያ ምንም ህልውና የለውም። ይሄ እንዴት እንደሚሆን የሁላችን ከጠዋም የመጡ የአገር ሽማግሌዎች አሉ። ይሄን ጠንካራ አድርገን ይዘን ሁላችንም ይህን ሰላም መጀመሪያ የሰላሙ ጉዳይ ቢሆንም ይህን ሰላም የሁላችን ድርሻ አድርገን ሁላችን መውጣት ያለብን ነው ይመስለኛል ለሚመጣው መስከረም ተፈራርመን ትምህርት ቤት እንዲከፈት እናደርጋለን ሌላዎቹ ግን ቅድመ ወሊድ አለ ድረ ወሊድ አለ ወይም ትምህርት ቤት ማን ነው ህክምና አምቡላንስ እንዲወርድ እየጠየቅነ ነው ከታሽ ያለውንም ዘራፊውን ሌባውንም ደግሞ በሃይማኖት አባትና በሀገር ሽማግሌ እያስተካከልን ነው። የሰሜን ጎንደር ዞን ምክትል አስተዳዳሪ ቢመረው ካሳም በዳባትና አካባቢው የተለያዩ የልማት ስራዎች መጀመራቸውን ተናግረዋል። ነገር ግን ግጭቱ የተጀመሩ ልማቶች እንዲቋረጡ እያደረገ በመሆኑ ማህበረሰቡ ለጉዳት ተጋልጧል ብለዋል። የአማራን ህዝብ ጥያቄ ለአማራ ህዝብ እታገላለሁ የሚል አካል እኮ ለእነዚህ ፕሮጀክቶች መጠናቀቅ ነው መታገል የነበረበት። ለአጅሬ ቅራቅር መንገድ መጠናቀቅ ነው መታገል የነበረበት ለወገራ ስላሬ ያለ መንገድ ነው መከራከር የነበረበት። ዛሬም የጃንዋራ እናት በቃሬዛ ነው እየወጣች ያለ ወደ ዳባት ጤና ጣቢያ። ዛሬም የጉርናምባ እናት በቃሬዛ ነው እየወጣች ያለ። ይህ አይነት ደንም እንደ ይህ አይነት ደንም ከዚህ በላይ እኮ ውርደት የለም። በገዛ ልጆቻችን በገዛ ወንድሞቻችን የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አንተነ ታደሰ እንደ ማዕከላዊ ጎንደር ዞን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመቀናጀት በተሰራው ስራ በርካታ ወጣቶችን ወደ ሰላም መመለስ ተችሏል ብለዋል። ከመስከረም አንድ ጀምሮ 540 የታጠቀ 540ውን ትጥቅ ለመንግስት ገቢ አድርጎ 1051 በጀሌ በድምሩ 1591 ገብቷል። ከመስከረም 19 ጀምሮ ከየካቲት አንድ ጀምሮ አሁን በእኛ ዞን ማዕከላዊ ጎንደር የታጠቀ 326 ያልታጠቀ 526 ድምር 581 ይቅርታ 851 አካባቢ ይቅርታ ጠይቋል። አሁን ያልኩት ምረት ሲገቡ ወይም ይቅርታ ሲጠይቁ የሃይማኖት አባቶች ድርሻችሁን ተወጣችኋል፣ የሀገር ሽማግሌዎች አግዛችኋል፣ ቤተሰብ በራሱ ተጽዕኖ እየፈጠረ እየመከረ እየተቆጣ አምጦ ወደ መንግስት ይቅርታ ጠይቆ በሰላም እንዲኖር አድርጓል። በመድረኩ የተገኙት የአገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀኔራል አማረ ገብሩ የሀገር መከላከያ ሰራዊት ዋጋ የሚከፍለው የህዝቡ ሰላምና ልማት ለማረጋገጥ ነው ብለዋል። ማህበረሰቡም ሰላምን ለማረጋገጥና ልማትን ለማፋጠን ከጸጥታ ኃይሉ ጋር በጋራ እንዲሰራ አሳስበዋል። ለጋራ ሰላም፣ ለራሳችሁ ጥቅም፣ ለራሳችሁ ሰላም፣ ለእናንተ ሲል ፊት ለተሰለፈው መከላከያ ጸጥታ ኃይል ከጎኑ ቁሙ ነው ከጎኑ ቁማችሁ ስሩ። ከሰራን ለውጥ ይመጣል ከሰራን ለውጥ ይመጣል። ካልሰራን ደግሞ የባሰ ነገሮች እየተበላሹ የተጨመላለቁ ኪሳራ እየበዛ ውድመት እየበዛ መገዳደል እየበዛ ይሄዳል ማለት ነው። ስለዚህ ይሄን በደንብ ልናስብበት ይገባል። በመድረኩ ከ400 በላይ ነዋሪዎች የተሳተፉ ሲሆን በቀጣይም ሌሎች የህዝብ ለህዝብ መድረኮች እንደሚካሄዱ ተገልጿል።